እንዴት ናችሁ? የቻናላችን ተከታታዮች ለምታደምጡን እንደሁል ጊዜው እጅግ እናመሰግናለን። አርሰናል በዚህ ክረምት ትልቁ የቤት ስራው የትኛው እንደሆነ ለብዙ የአርሰናል ደጋፊም ሆነ በጠቅላላው ለእግር ኳስ ተመልካች ውስብስብ አይመስለኝም። አርሰናል የማጥቃት ተጫዋቾች ማስፈረም አለበት። በብዙ የአርሰናል ደጋፊዎች ፍላጎት መሰረት ደግሞ አጥቂ መግዛት አለበት። ይሄ የአደባባይ ሚስጥር ነው። አርሰናል በተጠናቀቀው የውድድር ዘመን ከሊቨርፑል ጋር የምር ለዋንጫ ያልተፎካከረበት ዋናው ምክንያትና ቁልፉ ልዩነት በአርሰናልና በሊቨርፑል መካከል የነበረው የማጥቃት ኃይል ልዩነት ነው። ምክንያቱም አርሰናል በድጋሚ እንደ 2023/24 የውድድር ዘመን ሁሉ የፕሪምየር ሊጉ ምርጡ የተከላካይ መስመር ነበረው፣ ከሊቨርፑል በሰባት ጎል ያነሰ የተቆጠረበት ባለፈው የውድድር ዘመን በ2023/24 የውድድር ዘመን ደግሞ አርሰናል ከሲቲ በአምስት ጎል ያነሰ ነበር የተቆጠረበት። ስለዚህ በሁለቱም ሲዝኖች የሊጉ ምርጥ ዲፌንስ ነበረው። ነገር ግን በተለይ በዚህኛው በተጠናቀቀው በቅርብ ባለቀው የውድድር ዘመን በአርሰናል ላይ በሊቨርፑል መካከል ባስቆጠሩት የጎል መጠን የአርነ ስሎት ቡድን ከሚካኤል አርቴታ ቡድን በ17 ጎሎች የበለጠ አስቆጥሯል። አርሰናል 69 ጎል ነው ያስቆጠረው ካለፈው የውድድር ዘመንም ከ2023 የውድድር ዘመንም በ22 ያነሰ ጎል ነው ያስቆጠረው። እንግዲህ የጎል አጥቂ ያስፈልጋል የጎል አጥቂ ያስፈልጋል ይባላል በልማድ ብዙ ጊዜ አርሰናል በቅርብ ዓመታት ለዋንጫ ቢፎካከርም በተለይ ከዚህኛው የውድድር ዘመን አስቀድመው በነበሩት ሁለቱ የውድድር ዘመኖች እስከ መጨረሻዎቹ ሳምንታት ድረስ ለዋንጫ ሲፎካከር የቆየ ቢሆንም ነገር ግን የ20 ጎል አጥቂ አልነበረውም። እኔ የ20 ጎል አጥቂ ብቻ የግድ ወሳኝ ነው ብዬ አላስብም። በተለይ ደግሞ የጎል ማስቆጠር ኃላፊነቱን የሚጋሩ ብዙ ተጫዋቾች ካሉ ልክ ኤንሪኬ እንዳለው የምባፔን 40 ጎል፣ ሌሎች 12 ጎል ማስቆጠር የሚችሉ አራት ተጫዋቾች ካሉኝ 48 ጎል ስለማገኝ በዛ መንገድ በኮሌክቲቭ እመልሰዋለው ብሎ አስተያየት ሰጥቶ ነበር። ይሄ በአንድ ተጫዋች ጎል ማስቆጠር ላይ ቡድኑ ጥገኛ እንዳይሆን ያግዘዋል። ነገር ግን በፕሪምየር ሊግ ደግሞ ሻምፒዮን የሆኑ ቡድኖችን ካየን እያንዳንዱ ሻምፒዮን የሆነ ቡድን ከ16 የሊግ ጎል በታች ያስቆጠረ ተጫዋች ኖሮት ሻምፒዮን ሆኖ አያውቅም። ጎል ማስቆጠር የግድ የ9 ቁጥር ስራ አይደለም። ለነገሩ ለምሳሌ ሞሐመድ ሳላህ 9 ቁጥር አይደለም አይደለም፣ ግን የሊቨርፑል ዋናው ጎል አስቆጣሪ ነው። ደግሞ በተለይ ባለፈው 10 15 ዓመት እግር ኳስ ኢቮልቭ ባደረገበት መንገድ የቡድኖቻቸው ዋና ዋና ጎል አስቆጣሪዎች ሁሌ ዘጠኝ ቁጥሮች ናቸው ማለትም አይደለም። ለምሳሌ ሪያል ማድሪድ ውስጥ ክርስቲያኖ ሮናልዶ፣ ባርሴሎና ውስጥ ሊዮኔል ሜሲ፣ እነዚህ ሁለት ተጫዋቾች ንጹህ ዘጠኝ ቁጥሮች አልነበሩም ወይ ደግሞ አሁን በዚህ በተጠናቀቀው የውድድር ዘመን የቻምፒዮንስ ሊግ አሸናፊ በሆነው ፓሪስ አንጀርማ ውስጥ የሚጫወተው ኦስማን ደምቤላይ ንጹህ ዘጠኝ ቁጥር አይደለም። እንዲህ አይነት ተጫዋቾች ዋና ጎል አስቆጣሪዎች ሊሆኑ ይችላሉ። በተለይ ደግሞ አሁን እግር ኳስ ባለው የማጥቃት ቫሪዬሽን የተነሳ ዘጠኝ ቁጥሮች የግድ የቡድኑ ዋና የጎል ምንጮች አይሆኑም። ግን ሀያ ጎል የሚያስቆጠር ተጫዋች ግን ያስፈልጋል። ዘጠኝ ቁጥር ሆነ የክንፍ ተጫዋች ሆነ አርሰናል ደግሞ ከ2019 20 የውድድር ዘመን ወዲህ ሀያ የሊግ ጎል ያስቆጠረ ተጫዋች ኖሮት አያውቅም። ለመጨረሻ ጊዜ ሀያ ጎል ያስቆጠረ የአርሰናል ተጫዋች ፒየር ኤሜሪክ ኦባሚያንግ ነው። ከዛ በኋላ ባሉት አምስት ተከታታይ ሲዝኖች የአርሰናል ተጫዋች ብዙ ጎል አስቆጠረ ከተባለ 16 ጎል ነው። በእነዚህ ሲዝኖች የአርሰናል 9 ቁጥር ሆኖ የሚጫወተው ተጫዋች ደግሞ ከ13 ጎል በላይ አስቆጥሮ አያውቅም። 2019-20 ኦባሚያንግ 22፣ ከዛ 2021 የውድድር ዘመን ላይ አሌክስ ላካዜት 13፣ ከዚያ ቡካዮሳካ 11፣ 2223 የውድድር ዘመን ላይ ኦደጋርድና ማርቲኔሊ 15 2023-2024 የውድድር ዘመን ሳካ 16 2024-2025 የውድድር ዘመን ላይ ከ20 ዓመት 9 ከ1920ዎቹ በኋላ በዚህኛው የውድድር ዘመን አርሰናል በመቶ 100 ዓመት ውስጥ ለመጀመሪያ ጊዜ በሊግ ጨዋታዎች ደብል ዲጂት ያስመዘገበ ተጫዋች ሳይኖረው ነው የውድድር ዘመኑን ያጠናቀቀ። በአንዳንዶቹ ሲዝኖች አርሰናል ይህንን ጥያቄ በኮሌክቲቭ መልሶት ነበር። ለምሳሌ በ2023/24 የውድድር ዘመን ሶስት የአርሰናል ተጫዋቾች ደብል ፊገር ላይ ደርሰው ነበር፣ ወይም አስር እና ከዛ በላይ ጎሎች አስቆጥረው ነበር። ቡካዮ ሳካ 16፣ ካይ ሃቨርትስ 13፣ ሊያንድሮ ትሮሳር 12። ይሄ ምን አደረገው? አርሰናልን በውድድር ዘመኑ 91 ጎል እንዲያስቆጠር አደረገው። በአርሰናል የፕሪምየር ሊግ ታሪክ በአንድ ሲዝን ብዙ ጎል ያስቆጠሩበት የውድድር ዘመን። በ2022/23 የውድድር ዘመን ደግሞ የበለጠ ባለ ሁለት አሃዝ ጎሎች ያስቆጠሩ አራት ተጫዋቾች ነበሩት። ማርቲኔሊ፣ ኦደጋርድ፣ ሳካ፣ ጄሱስ 15 15 14 እና 11 ጎሎች ነበር ያስቆጠሩት። አሁን እንዲህ አይነት እያንዳንዳቸው ይህን ያህል ጎል ማስቆጠር የሚችሉ ተጫዋቾችም አልነበሩትም። ለብቻው ደግሞ ብዙ ጎል የሚያስቆጠር አንድ አጥቂም አልነበሩም። ስለዚህ የአርሰናል ፕራዮሪቲ ማጥቃቱን ሪቡት ማድረግ ቢሆን ለምን ይህንን እንደሚያደርጉ በሚገባ እናውቃለን፣ እና የዝውውር ገበያው ገና በይፋ ባይከፈትም የሁለት ተጫዋቾች ስም ጎላ ብሎ የሚነሳበት አመክንዮ ይገባናል። ቤንጃሚን ሼሽኮን ከአርቢ ላይፕዚሽ፣ ቪክቶር ዮኬሬሽን ከስፖርቲንግ ሊዝበን የማምጣት ፍላጎት ነው ያላቸው። አሁን በቅርብ ጊዜ በሚወጡት ዘገባዎች ከሁለቱ ተጫዋቾች አርሰናል የበለጠ ያደላው ሼሽኮ ላይ ነው ሲባል እንሰማለን። ነገር ግን የሆነ ጊዜ ዛሬ ወር ወ ሁለት ወር አካባቢ ደግሞ እንደ ዚ አትሌቲክ ባሉ ብዙሀን መገናኛዎችም ጭምር እንደ ዴቪድ ኦርንስቴን ባሉ በዝውውር ዘገባዎቻቸው ተአማኒነት ክብር ባገኙ ጋዜጠኞችም ጭምር እንደተዘገበው ደግሞ አርሰናል በተለይ ከአንድሪያ ቤርታ አዲሱ የስፖርት ዳይሬክተር ሆኖ መሾም በኋላ የመጀመሪያ ምርጫቸው ቪክቶር ዮኬሬሽ ነው ተብሎ ሲጠቀስ እንሰማ ነበር። ሁለቱም ረጃጅም ሁለቱም በኃይል የተሞሉ ሁለቱም አትሌቲክ አጥቂዎች ናቸው። ሁለቱም የአርሰናል ማጥቃት ላይ ጥራትና ጎል መጨመር የሚችሉ ተጫዋቾች ናቸው። ስለዚህ ሁለቱን ስም በተደጋጋሚ እንሰማለን። የትኛውን አርሰናል ለማስፈረም የበለጠ ጥረት እያደረገ ያለው የሚለውን በተመለከተ ወቅታዊ ዘገባዎች የሚያሳዩት የአርሰናል ትኩረት ለረጅም ጊዜ በተከታተለው በቤንያሚን ሼሽኮ ላይ ነው ቢሉም ቅድም እንዳልኩት ግን በተለያየ ቀን በተለያየ ዘጋቢ የተለያየ ዜና ነው የምንሰማው። ግን ሁለቱም ተጫዋቾች የተለያየ አይነት ጥቅም የሚሰጡ ናቸው። ሁለቱም ዘጠኝ ቁጥሮች ይሁኑ እንጂ ሁለት ተመሳሳይ ዘጠኝ ቁጥሮች አይደሉም። አንደኛው ትልቁ ልዩነታቸው የእድሜ ልዩነት ነው። ሼሽኮ 22 ዓመቱ ነው። ስለዚህ አርሰናል በአብዛኛው አልፎ አልፎ የዝውውር ፖሊሲው ላይ ኤክሰፕሽኖች አድርጓል። ለምሳሌ ባለፈው ክረምት ሚኬል ሜሪኖን ሲያመጣ ወይ የሆነ ጊዜ ትሮሳርና ጆርጂኖን ሲያስፈርም ከ28 ዓመት በላይ ከ27 ዓመት በላይ የሆኑ ተጫዋቾች አምጥቷል። በጠቅላላው ግን የአርሰናል የዝውውር ፖሊሲ እድሜያቸው ወደ ፒኪርስ ከመድረሱ በፊት ያሉ ተጫዋቾችን በአብዛኛው ከ25 ዓመት በታች የሆኑ ተጫዋቾችን ማስፈረም ላይ ያተኮረ ነው። ሼሽኮ አርሰናልን በዚሁ ፖሊሲ ውስጥ የሚያቆይ አይነት ዝውውር ነው ደግሞ በአምስቱ የአውሮፓ ሊግ ውስጥ እየተጫወተ ያለ ነው። በጀርመን ቡንደስሊጋ እየተጫወተ ያለ ነው። ዮኬሬሽ ደግሞ 27 ዓመት ሆኖታል። ሼሽኮ ረጅም ጊዜ ለ10 ዓመት እንግዲህ በሚጣልበት ተስፋ ልክ መጫወት ከቻለ የአርሰናልን የአጥቂ መስመር ሊመራ ይችላል። በእድሜው ለጋነት የተነሳ የዮኬሬሽ ደግሞ የአሁንን የአርሰናል ችግርና ለሚቀጥሉት ጥቂት ዓመታት ቡድኑ ሊያገለግል የሚችል አይነት ተጫዋች ነው። አንደኛው ገና በለጋ ዕድሜው ሼሽኮ ማለት ነው። ከፍ ባለ ደረጃ መጫወት የጀመረ ነው። ገና ገና ከሆኑ ሃያ ሁለት ዓመቱ ብቻ ሆኖ ለስሎቬንያ ብሔራዊ ቡድን ሃምሳ ጨዋታዎች አድርጓል። ገና በትንሽ እድሜው ነው እንደ ላይፕዚሽ ላለ በቅርብ ዓመታት ከጀርመን ዋና ዋና ቡድኖች መካከል ለአንዱ ለመጫወት እድል ያገኝ። የሀገሩም የስሎቬንያም ምርጥ ተጫዋች የሚባል ነው። ምንም እንኳ ትልቅ የእግር ኳስ ሀገር ባትሆንም ስሎቬንያ ዮኬሬሽን እንግሊዞቹ ሌት ብሉመር የሚሉት አይነት ዘግየት ብሎ የጎመራ አይነት ተጫዋች ነው። አሁን ሼሽኮ ባለበት ዕድሜ ላይ ዮኬሬሽ በእንግሊዝ ሁለተኛ ዲቪዚዮን ለኮቨንትሪ ሲቲ ይጫወት የነበረ፣ ለብራይተን ሁለት ጊዜ ብቻ የተሰለፈ፣ ለሴንት ፖሊና ለስዋንሲ በውሰት ይሰጥ የነበረ ተጫዋች ነው። ስለዚህ ደንበኛ ዘግይቶ የጎመራ ሌት ብሉመር ተጫዋች ነው። ስለዚህ ሁለቱም ዘጠኝ ቁጥሮች ይሁኑ እንጂ የተለያየ አይነት የእግር ኳስ ትራጀክተሪ ላይ ያሉ ተጫዋቾች ናቸው። ይሄ ብቻ ሳይሆን ግን ስታይሊስቲክ ልዩነትም አላቸው፣ በሚጫወቱበት መንገድም የተለያዩ ናቸው። እንዲሁ ቁጥሮችን፣ ስታቲስቲካል ማነፃፀሪያዎችን ከወሰዳችሁ ለአሁን አርሰናል ላለበት ሁኔታ ሁነኛ መፍትሄ የሚመስለው ዮኬሬሽ ነው። ምክንያቱም የጎሉ ቁጥር እና ጎል የማስቆጠር ሬቱ ከአስደናቂነቱ የተነሳ ራስ የሚያዞር አይነት ነው። በ66 ጨዋታ 68 ጎል ነው ያስቆጠረው በፖርቱጋል ፕሬሚራ ሊጋ፣ ወይም በየጨዋታው ከአንድ ጎል በላይ ማለት ነው። ስፖርቲንግ ሊዝበንም ከ1950ዎቹ በኋላ ለመጀመሪያ ጊዜ በተከታታይ ሁለት የውድድር ዘመናት የሀገሪቱ የሊግ ሻምፒዮን ሲሆን፣ ያለዚህ ተጫዋች የጎል ማሽንነት የሚሳኩ አልነበሩም። ግን ሁሉንም ውድድሮች ከግምት እናስገባ። በሀገር ውስጥ የሚደረጉትን የጥሎ ማለፍ ውድድሮችና አህጉራዊ ውድድሮችንም ስሌት ውስጥ እናካት ካልን በመቶ ሁለት ጨዋታዎች ዘጠና ሰባት ጎሎች ያስቆጠረ በሁለቱም ተከታታይ ሲዝኖች የሀገሪቱን የፖርቱጋልን ሊግ የጎል ማስቆጠር ሬከርዶች የሰባበረ የሚያስገርም፣ አንዳንድ ጊዜም የሚያስደነግጥ የጎል ማስቆጠር ሬከርድ ያለው የበለጠ ጨራሽ የበለጠ ሬዲሜድ ጎል አስቆጣሪ ተጫዋች ነው። አሁን በተጠናቀቀው የውድድር ዘመን እንኳ በ33 ጨዋታዎች 39 ጎሎች ያስቆጠረ ነው። አሁን አርሰናል ያለበት የጎል አስቆጣሪ ችግር ነው ካልን ማንን መምረጥ እንዳለባቸው ብዙ ግራ የሚያጋባ አይደለም፣ ግልጽ ነው። ዮኬሬሽን ነው የሚመርጡት ልትሉ ትችላላቸው። ምክንያቱም የሼሽኮ የቡንደስሊጋ ቁጥር ያንን ያህል የሚያመረቅ አይደለም። ምንም እንኳን ላይፕዚሽ በጠቅላላው መጥፎ ውድድር ዘመን ማሳለፉ እሱም ላይ ተጽዕኖ ማድረጉ ባይካድም፣ ግን እስካሁን ድረስ ኤሊት ጎል አስቆጣሪ መሆኑን አላሳየም። በ33 ጨዋታዎች 13 ጎሎችን ነው ያስቆጠረው። ስለዚህ መለኪያችን ጎል ብቻ ከሆነ አሁን የተዘጋጀ ልክ እንደመጣ ጎሎች መጨመር የሚችል ተጫዋች ዮኬሬሽ ይመስላል። ግን አሰልጣኞች እንዲህ ካሉ ግርድፍ ቁጥሮች ባሻገር ሌሎች የሚያዩቸው ተጫዋቾችን የሚመለመሉባቸው አሰልጣኞች ብቻ ሳይሆን የስፖርት ዳይሬክተሮች፣ የክለቡ የዴታ ሰዎች፣ የክለቡ የዴታ ቤዝ በአጠቃላይ ሌሎችም መለኪያዎች አሉት። ጎል ማስቆጠር ብቻ በቂ አይደለም። አንደኛው የትኞቹ ሊጎች ላይ ነው የሚጫወቱት የሚለው ወሳኝ ነው። እንዲያው ቢያንስ በቲዮሪ ደረጃ በፖርቱጋል ጎል ከማስቆጠር በጀርመን ጎል ማስቆጠር የበለጠ ከባድ ነው። ምክንያቱም በዩኤፋ ኮፊሽንት እንኳ ብትወስዱ አሁን በአውሮፓ የቡንደስሊጋ የጀርመኑ ሊግ አራተኛው ጠንካራ ሊግ ነው። ፕሪሜራ ሊጋ ወይም የፖርቱጋል ሊገኞች በስፖንሰር አጠራራቸው ሰባተኛው ጠንካራ ሊግ ነው። ስለዚህ በሊጎቹ መካከል የስታንዳርድ ልዩነት አለ። አንደኛው ምክንያት እሱ። ስለዚህ የቤንያሚን ሼሽኮ በላይፕዚሽ እየተጫወተ በሊግ ጨዋታዎች ብቻ በ64 ጨዋታዎች 27 ጎሎች ማስቆጠር በሁሉም ውድድሮች በ87 ጨዋታዎች 39 ጎል ማስቆጠር በየአንዳንዱ ጨዋታ አንድ ጎል ገደማ ከሚያስቆጠረው ዮኬሬሽ ጋር ካነፃፀር ነው በጣም ያነሰ ነው። በየሁለት ጨዋታው አንድ ጎል ገደማ እንደማለት ነው። በዛ ላይ ደግሞ ዮኬሬሽ ብዙ የፍጹም ቅጣት ምትጎሎችም አስቆጥሯል። ለምሳሌ በ66 ጨዋታ ወደ ፖርቱጋል ከሄደ በኋላ 68 ጎሎች አስቆጥሯል፣ ግን ከነዚህ መካከል 17ቱ የፍጹም ቅጣት ምትጎሎች ናቸው። 25 ፐርሰንት ገደማ መሆኑ መሰለኝ። ሼሽኮ ግን በዚህ ተመሳሳይ ጊዜ ሁለት የፍጹም ቅጣት ምትጎሎች ብቻ ነው ያስቆጠረው። ስለዚህ አንዳንድ ተጫዋቾች ብዙ የፍጹም ቅጣት ምት የሚያገኝ ቡድን ውስጥ መጫወታቸው የ ስታቲስቲካቸውን ወይም የጎል ማስቆጠር መጠናቸውን ከፍ ያደርገዋል ስለው እንዲህ አይነት ነገሮችን ማየት አለብን። ዮኬሬሽ ከሼሽኮ የበለጠ ኮምፕሊት ተጫዋች ግን ይመስላል። ምክንያቱም የበለጠ ፓስ የሚያደርግ፣ የበለጠ የፓስ ሪሴፕሽን ችሎታ ያለው፣ የበለጠ ከፍ ያለ ኳሊቲ ያለው የሊንክ አፕ ጨወት ላይ የሚገኝ ነው። ግን ደግሞ ሼሽኮ የበለጠ በቁመት ረጅም ነው እንደምታውቁት በዚህኛው በተጠናቀቀው የውድድር ዘመን አርሰናል ከትልልቆቹ ቡድኖች ከየትኛውም ቡድን የበለጠ ብዙ ረጅም ኳስ የሚጫወት ቡድን ስለሆነ የሼሽኮ የአየር ላይ ኳስ አጠቃቀም በጣም አስፈላጊ ነው። የአየር ላይ ኳስ ችሎታው ከዮኬሬሽ የተሻለ ነው። ኤሪያል ፍሬት የሚሉት አለ፣ በአየር ላይ የተጋጣሚ ቡድን ላይ ስጋት በመፍጠር ማለት ነው። ብዙ ክሮስ ያደርጋል አርሰናል፣ ብዙ ረጅም ኳስ ከግብ ጠባቂው ጭምር ይጠቀማል። ለዚህ አርሰናል የሚጫወትበት መንገድ ደግሞ ሼሽኮ የበለጠ ተስማሚ ተጫዋች ይመስላል። የበለጠ በፕሬሲንግ የተሻለ ነው። የበለጠ በካውንተር ፕሬሲንግ የተሻለ ነው። የበለጠ ሃይ ስፒድ አስመዝግቧል። የበለጠ አክሰለሬሽን አለው እና እንዳልኩት ደግሞ በሁለቱ ሊጎች መካከል ልዩነት አለ። ለምሳሌ ፊዚካሊቲን ካወዳደርን የበለጠ ለፕሬምየር ሊግ ተቀራራቢ የሆነው ሊግ ደግሞ ቡንደስ ሊጋው ነው። ሌላው ምናልባት የአርሰናል ስካውቶች ትኩረት የሚያደርጉበት ነጥብ ሩም ፎር ኢምፕሩቭመንት የሚሉት ነገር አላለ። አንድ ተጫዋች በ27 ዓመቱ ላይ ከደረሰም ማቹሪቲው ላይ ደርሷል። ስለዚህ ብዙ ሊሻሻልበት የሚችልበት እድል የለውም። አሁን እንደመጣ ዴሊቨር ማድረግ አለበት። የአሁን ፈራሚ ይባላል እንዲህ አይነቱ አሁኑኑ መጥቶ ውጤታማ እንዲሆን የሚጠበቅ ረጅም ጊዜ የማትታገሱት ከፍ ያለ ሪስክ ያለው ዝውውር ይሆናል። ምንም እንኳ በእድሜ በጣም የገፋ ባይሆንም ነገር ግን 27 ዓመት ወጣት አይደለም፣ ፒክ ዓመት ላይ ያለ ነው። ስለዚህ ብዙ የመሻሻል ሩም የለውም። ያኛው ግን 22 ዓመቱ ብቻ ነው። ስለዚህ የሩም ፎር ኢምፕሩቭመንት የሚሉት እሱ አለ። አንዳንድ ሰዎች ደግሞ ይሄ ኤክስጂ የሚባል ሜትሪክ አለ አይደለም። በዛ አንድ ተጫዋች እንዲያስቆጠር ከሚጠበቀው ጎል በላይ ካስቆጠረ ሰስቴነብል አይደለም ይባላል። ለምሳሌ የተገኙት የጎል ዕድሎች ጥራት 30 ጎል እንዲያስቆጠር የሚያስችሉት ከሆኑና እሱ 45 ጎል ቢያስቆጠር እንዲያስቆጥር ከሚጠበቀው 15 ጎል በላይ ያስቆጥሯል ማለት ነው አይደለም። ያ ሰስቴነብል አይደለም። ሆት ስትሪክ ላይ ሲሆን አንድ ተጫዋች የመታው ሁሉ ወደ ጎልነት ሲቀየርለት ያለ አይነት ስኬት ነው። ይሄ ሰስቴነብል አይደለም፣ ወይም በየውድድር ዘመኑ ሁሌ ልታደርጉት የምትችሉት አይደለም። ስለዚህ አንዳንድ ሰዎች የእሱን የጎል ቁጥር ይሁና፣ ምናልባት ሰስቴነብል ላይሆን ይችላል የሚል አስተያየት የሚሰጡ አሉ። እንግዲህ ለአርሰናል አንድሪያ ቤርታ ለሚኬል አርቴታ ለዋና ዋናዎቹ የዝውውር ጉዳይ ወሳኝ ሰዎች ምርጫው ሁለት። አንደኛው የበለጠ ልምድ ያለው የበለጠ የተረጋገጠለት ጎል አስቆጣሪ፣ ምናልባት በቶሎ የአርሰናልን የጎል ማስቆጠር ችግር ሊቀርፍ የሚችል ይህንን ከፖርቱጋል ሊግ ወደ ፕሪሚየር ሊግ የመምጣትን ሽግግር ያለ ብዙ ችግር የሚወጣው ከሆነ ወዲያው አርሰናልን ከፍ ወዳለ ደረጃ ሊያሸጋግር የሚችል ተጫዋች ነው። ሌላኛው ግን ለሚቀጥለው አስር ዓመት ጠቃሚ ተጫዋች ሊሆን የሚችል ብቻ ሳይሆን ኤክስፕሎድ የማድረግ ፖቴንሻል ያለው ተጫዋች የበለጠ ምንድን ነው ሲሊንጉ ከፍ ሊል የሚችልበት ቦታ በጣም ከፍተኛ የሆነ ተጫዋች ነው። ቤንያሚን ሼሽኮ ምርጫው ሁለት ነው። አሁን እንግዲህ፣ ምክንያቱም ከሁለቱ ውጭ እንግዲህ አርሰናል ሌሎች አማራጮች እያየ ሊሆን ይችላል። ግን በተደጋጋሚ የምንሰማቸው ስሞች እነዚህ ናቸው። በእርግጥ ትኩረቱ በሙሉ የአርሰናልን ማጥቃት ማሻሻል ላይ የዘጠኝ ቁጥሮች ጉዳይ ይሆን እንጂ እኔ አንድ ተጨማሪ ፎርዋርድ ያስፈልገዋል ይላሉ። አሁን ደግሞ በስተርሊንግ መልቀቅ ምክንያት እንዲሁ ለስኳድ ጭምር ተጨማሪ ተጫዋች ያስፈልገዋል። ግን ባለፈው ክረምት አርሰናል ከሰራቸው ስህተቶች መካከል አንደኛው ተጨማሪ ኦፌንሲቭ ፓወር አለመጨመሩ ነው። እንዲያውም ከ2324 አንጻር ካያችሁትማ የአርሰናል ማጥቃት እኮ ተዳክሟል በፐርሶኔልም ጭምር ጀማሪ ባይሆኑ ግን ኤዲን ኬቲያ፣ ኤሚል ስሚዝሮ፣ ፋቢዮ ቪየራ አይነት ተጫዋቾች ለቀዋል አይደለም። እነዚህ ተጫዋቾች ለቀው ያው ኤታን ዋኔሪ የበለጠ ሬጉለር ሆኖ ተጫውቷል። በእርግጥ በዚህኛው የውድድር ዘመን ግን ስተርሊንግ ነው የመጣው አንድ ሲኒየር ተጫዋጭ። በዚህ መሀል ጉዳቶች ሲበዙ ደግሞ የማጥቃት መስመሩ የበለጠ እንዲሳሳ ሆነ። ሼሱስ ተጎዳ። ካይ ሃቨርትስ ተጎዳ። ኦደጋርድ በውድድር ዘመኑ የመጀመሪያዎቹ ስድስት ሳምንታት አካባቢ አልተጫወተም። ሳካና ማርቲኔሊም እንደዚሁ በጉዳት ከሜዳ የራቁባቸው ወቅቶች ነበሩ። ያለፈው ክረምት ላይ እነዚህ ጉዳቶችም ጭምር ሳይኖሩ ኮንሰርን ነበር የአርሰናል ማጥቃትን በተመለከተው ያለ ምክንያት አይደለም። በዛም ክረምት ሼሽኮን ለማስፈር የሚፈልግ የነበረው ያለ ምክንያት አልነበረም። የኒኮ ዊሊያምስ ጨረታ ውስጥ የነበረው ኢግኖር ተደረገና ያ ቦታ አርሰናል ሳይጠናከር የበለጠ ዲፌንሲቭ ዲፓርትመንቶች ላይ እንደ ሪካርዶ ካላፊዮሪ ወይ እንደ ሚካኤል ሜሪኖ አይነቱን ተጫዋች አመጣና የዝውውር ገበያው ተዘጋ። የስተርሊንግ ዝውውር የጭንቅ ዝውውር ነው ማለት ይቻላል። ስለዚህ ያኔም ኢግኖር የተደረገ ዲፓርትመንት ነው። በአጠቃላይ ማጥቃቱ ተጨማሪ ክንፍ ተጫዋቾች ያስፈልጉታል። አርስናል ለአመታት አንድ የራፊኛን ከሊድስ ሌላ ጊዜ እንዳለፈው ክረምት አይነት ኒኮ ዊሊያምስን ወይም ኔቶ ወልፍስ በነበረበት ጊዜ ፔድሮ ኔቶን በቼልሲ የሚጫወተውን ተጫዋች የማምጣት ጥረት ሲያደርግ ቆይቷል። ስለዚህ አንድ ዘጠኝ ቁጥር ብቻ የሚሞላው አይመስለኝም። የአርሰናል የማጥቃት ችግር በተጨማሪ የማጥቃት ተጫዋቾች የበለጠ መሻሻል ያለበት ነው። ቡካዮ ሳካ ላይ ጥገኝነት አለ። ጋብርኤል ማርቲኔሊ እንደው አልተሻሻልም ልበል እንጂ ሪግሬስ ነው ያደረገው። ባለፉት ጥቂት ዓመታት ወደኋላ ነው የተንሸራተቱ። ትሮሳር 30 ዓመቱ ሆኖታል እና ደግሞ ኮንትራቱን በሚቀጥለው የውድድር ዘመን ይጠናቀቃል። አርሰናል እሱን በተመለከተ በዚህ ክረምት አንድ ሁነኛ መፍትሄ መስጠት አለበት። ወይ አዲስ ውል መፈረም አለበት፣ ካልሆነ መሸጥ አለበት። እሱ ግን ቢቆይም ቢለቅም የረጅም ጊዜ አርሰናል ማጥቃት መፍትሄ አይደለም። ሱስም እንደው ከመጎዳቱ በፊት በነበሩት ሳምንታት ጎል ማስቆጠር ጀመረ እንጂ ለ18 ወራት ገደማ የነበረው የጎል ሬከርድ ጥሩ አይደለም። ኦደጋርድ እንደ 2022 23 የውድድር ዘመን 15 ጎል እንዳስቆጠረበት ሲዝን ጎል እያስቆጠረ አይደለም። ስለዚህ አንዳንዱ ታክቲካዊ ነው የሚኬል አርቴታን አፕሮች የሚጠይቅ ነው ሌላው ግን የፐርሶኔል ነው። ምንም ጥያቄ ያለው አይደለም። ግን ሌሎች ዲፓርትመንቶች ላይ ተጨማሪ ዝውውሮች ማድረግ አለበት። ያው የማርቲን ዙቢሜንዲ ዝውውር ከጥር ጀምሮ አልቋል፣ አልቋል፣ አልቋል እየተባለ ስለቆየ የታወቀ የሚታወቅ ዝውውር ነው። ደግሞ ጆርጂኖ ስለሚለቅ አሁንም ድረስ ቶማስ ፓርቲ አዲስ ኮንትራክት ስላልፈረመ አማካይ መጨመር አለበት። ምናልባት ፓርቲ የሚለቅ ከሆነ ተጨማሪ ከዙቢ ሜንዲም በተጨማሪ ሌላ አጥቂ መጨመር ይኖርበት ይሆናል ያው ተጨማሪ ግብ ጠባቂ ማምጣት አለበት የኬፓ ዝውውር ሊጠናቀቅ ከጫፍ እንደደረሰ ይታወቃል ሌሎች ቦታዎችም ላይ እንግዲህ ተጨማሪ ዝውውሮች ማየታችን አይቀርም ሚኬል አርቴታ ራሱ ይሄኛው ክረምት በጣም ኤክሳይቲንግ ክረምት ነው ብሎ ሲናገር አስታውሳለሁ የውድድር ዘመኑ ከማብቃቱ በፊት ግን እናንተ የትኛውን አጥቂ ትመርጣላችሁ ፕሩቭን ጎል አስቆጣሪ የሆነውን አስደናቂ የጎል ማስቆጠር ሬከርድ ያለውን ለአሁን መፍትሄ የበለጠ ፊት የሚያደርግ የሚመስለውን ቪክቶር ዮኬሬሽን ወይስ ትልቅ ፖቴንሻል ያለውን በሌሎች የጨዋታ አትሪቢዩቶቹ የበለጠ ለአርሰናል የጨዋታ ስታይል የሚስማማ የሚመስለውን የ22 ዓመቱን ቤንያሚን ሼሽኮን የትኛውን ትመርጣላችሁ?